ያ ምን ያው የሶሻል ሚዲያ ትልቁ ያመጣብን ነገር ይሄ ነው። ገለጸን መሰለኝ ሶሻል ሚዲያ ማንነታችን በብዙ መልኩ ገለጸው። ተፈጥሯዊ ነው፣ የሆነ አይነት ነገር ሲመጣ ውግንና ማሳየት ተፈጥሯዊ ነው። ግን የምታሳየውን ውግንና ዋይዝ ሰው ወይም ብልህ የሆነ ሰው ምን ያደርጋል? ውግንናን ከምን አንጻር ነው አሁን እየተሰማኝ ያለው ውግንና፣ በምን በምን አመክንዮ ላይ መነሻ ያደረገ ነው? አሁን ብዙ ጊዜ ሃይማኖት ይባላል። ኢትዮጵያ ውስጥ እንደምታውቀው ክርስትናና እስልምና የሚባል ሃይማኖት ነው ያለው። ከዛ ሌሎችም አሉ፣ ፕሮቴስታንት እንዲህ እንዲያ ይዘረዘራል። ያው ከዚህ ጉዳይ ጋር በተገናኘ እኒህ ሶስቱን ሃይማኖቶች ነው የምታነሳው። የዚህ ሃይማኖት ተከታይ ስለሆን የእስራኤል ደጋፊ፣ የዚህኛው ሃይማኖት ተከታይ ስለሆን የኢራን ደጋፊ ልትሆን አትችልም። ቢኮዝ ሁለቱም ሀገራት እኛ ሀገር ካሉት ሃይማኖታዊ ምግባሮች ወይም ሃይማኖቶች የተለዩ ሀገር አስሉ በእስልምናም የተለየ ነው፣ በክርስትናም የተለየ ነው። እስራኤል ውስጥ ቁጥር አንድ ሃይማኖት አይሁድ ነው። የአይሁድ ሃይማኖት የአይሁድ እምነት ተከታዮች ናቸው። ከዛ ሁለተኛ የእስልምና እምነት ተከታዮች ናቸው። ከዛ የክርስትና እምነት ተከታዮች ናቸው። ኢራን ስትሄድ ደግሞ ሙስሊሞች ናቸው፣ ግን የሺያ ሙስሊሞች ናቸው ናይንቲ ፋይቭ ፐርሰንት። ስለዚህ በሺያና በሱኒ መካከል ስላለው የሴክት ልዩነት ደግሞ ሳውዲዎችን ጠይቋቸው። ፍጹም አይገናኝም ሺያና ሱኒ አሪና አቡበከር የሚለው ኮንሰርት እንዲሁም የተለያየ ነው። በቃ እንደ እንትን እኮ ነው የሚተያዩት። እንደው እንደዚያ ነገር ውስጥ አንገባ በሚል ነው እንጂ አንድ አይነት እስከማይመስሉ ድረስ ነው ሃይማኖታዊ ምግባሩ እንደው በስያሜ ደረጃ እስልምና ከሚለው ነገር ውጭ ማለት ነው። ሶ ፕራክቲካሊ ስለ ሃይማኖትም ከሆነ የምናወራው በሃይማኖት እንኳን ሲንክ ማድረግ አንችልም፣ ልፈልግ ነው በሃይማኖት እንኳን ውግንና ማሳየት አንችልም። ስለዚህ አንደኛው ሎጂኩን እንትን የማያደርገው ይሄ ነው። የትኛውም ሀገር አሁን ለምሳሌ ዩክሬን እና ራሽያ ጦርነቱ ሲገቡ የሆነ እኮ የሚሰማ ነገር አለ፣ ውግንና ልታሳይ ትችላለህ። ይሄኛውም ከዛ የተለየ አይነት ነገር ውስጥ መግባት የለበትም። በጣም የሚያበሽቀኝ ሃይማኖታዊ ነገር ውስጥ ለሚገባል የእስልምና እምነት ተከታይ ስለሆነ እንደዚህ ነው፣ እስራኤል እንዲህ ስለሆነች እንደዚህ ነው የሚሉት ነገሮች፣ አንደኛም ጂኦፖለቲካ የሚባል ነገር ሁለቱ ሀገራት ስለ ሃይማኖት አይደለም እየተዋጉ ያሉት በጣም መሰረታ የሆኑ ሊሰመርበት የሚገባው ስለ ሃይማኖት ሳይሆን ስለ ጂኦፖለቲካና ቀጠናዊ ኢንፍሉንስ ነው። ቨሪ ኤግዚስቴንሽል ነገር ነው በቃ። የነሱ ጉዳይ ነው። በቀጠናቸው ላይ እንዴት ፍላጎታችን እናስከብር፣ እንዴት ራሳችን እናስከብር የሚል ግጭት ነው እንጂ እዚህ ውስጥ ያስገባቸው ኢራንና እስራኤል፣ ታስታውሳለህ? አንተ በደንብ አንስተው ታውቃለህ፣ ግንኙነታቸው የወዳጅነት ዘመን፣ የጠላትነት ዘመን ምናምን ብለን ያነሳ ነው ታስታውሳለህ? አሁን እኮ በጠላትነት ዘመናቸው ላይ ስላሉ ነው እንጂ ኢራንና እስራኤል የኢራን ነዳጅ ተመርቶ ቴልአቪቭን ሳይረግጥ ከ1979 በፊት እ አውሮፓ ገብቶ ያቀመቁ ኢራን ውስጥ የሚመረት የቱብ ነዳጅ በቴልአቪቭ አድርጎ ነበረ አውሮፓ የሚገባው። በጣም በፍቅር ክንፍ ያሉ ሀገራት ነበሩ። አሁን በዛ ጊዜ ምን ልንል ነው? አሁን ሃይማኖት ምናን የምትል ከሆነ በዛ ጊዜ የነበራቸውን ታሪካዊ ግንኙነት ምን ልትለው ነው? በምን ልታስቀምጠው ነው? በምን ልትሞግተው ነው? ስለዚህ ሃይማኖት አያስኬድም። እንደውም እኮ በዙሪያችን ያሉ ጠላት አረብ የሆኑ ኃይሎች ናቸው የከበቡን፣ ብለው የሚያምኑ ሀገራት ነበርኩ ሁለቱም፣ አንደኛው አይሁድ ወይም ጁ፣ ሌላኛው ደግሞ ፐርዣን ስለሆነ የፋርስ ህዝብ ስለሆኑ። ስለዚህ እነዚህ ሀገራት አሁን ዛሬ ላይ ያላቸውን ግንኙነት አትመልከት። ዛሬ ላይ የአያቶላህ አሊ ሀመኒ ስልጣን ቢገረሰስ እስራኤል እና ኢራን በፍቅር ክንፍ የሚሉ ሀገራት ናቸው። ገብቷል። ሶላ ባውት አሁን ላይ ያለው መንግስት ያስተዳደር ስጋቴ ነው ብላ ስለምታስብ እስራኤል እንጂ ከዚህ የተለየ ከ1952 እንግዲህ ማጅን በ1952 በመፈንቅለ መንግስት የኢራን በአሜሪካ በሰራቸው መፈንቅለ መንግስት ኢራን ውስጥ አዲስ መንግስት ከመጣ በኋላ እስከ 79 ሲቆይ በእነዛ አመታት ውስጥ በጣም የተለየ አጋርነት ነበራቸው። እነ አሜሪካ የኢራንን ኒክሊየር መሰረት የጣሉት እና አሜሪካ እና ፈረንሳይ አይደሉም? አሁን የጦርነቱ መነሻ የሆነውን የኒክሊየር ጉዳይ መሰረቱን የጣሉት እነሱ አይደሉ። ስለዚህ ነገሩን በሃይማኖታዊ መነጽር ለመመልከትና ለመሞገት የሚሞክሩ ሰዎች አንደኛ ጨቅላነት ነው ብዬ የማስበው ከዚህ ከጂኦፖለቲካዊ ውጥረት አንጻር ያለውን ትሬንድ እና ዓለም አቀፍ ዝንባሌ ካለመረዳት የሚመጣ እና ስህተት ነው እያልኩ አይደለም። በቃ ይመቻቸው በዛ። ነገር ግን የእኛ ነገር ነው ብቻ ትክክል በቃ ነገሩ በሃይማኖታዊ መነጽር ብቻ ነው መታየት ያለበት የሚል ስፍራ ላይ ቁመው ከዛ ውጭ ነገሩን ሀሳቦችን ለማቅረብ የሚሞክሩ ሰዎች እንጂ ጅ የሚያደርጉ ደግሞ የእኛ ገር ሰው እንዳለመታደል ሆኖ ብዙም በጣም ውስን እኮ ነው። አሁን በዓለም አቀፍ ጉዳዮች ላይ እንኳ እንዲህ ስራ ብሎ የምንሰራ ሙያዊ ጋዜጠኞች እኮ በጣም ውስን እኮ ከቅርብ ጊዜ ወዲህ ነው። እንዲያውም የኔና ያንተ ፕሮግራም ከተጀመረ በኋላ እንኳ እየጨመሩ መጡ። በሌሎች ጣቢያዎች ላይም እንደዚህ አይነት ነገርና ያስፈልጋል። ዓለምን መረዳት ያስፈልጋል። ለዚህ ነው እኛ መስራት ያለብን የዓለምን ግንዛቤ ከእንደዚህ አይነት የተሳሳተ ግንዛቤ መውጣት ስላለበት ጭምር ነው። ሁሉን ነገር በሃይማኖት ቁመና ሰፍተህ ሊሆን አይችልም። ስለዚህ አንደኛው በዚህ ባለፉት ቀናት በጣም ሳስተውሎ የነበረው ነገር ሁሉን ነገር ሃይማኖታዊ ማድረግ፣ ሁሉን ነገር በሃይማኖት መነጽር መመልከት አይመጣውም። ትንሽ ሰፋ ማለት ይፈልጋል። ስለ ሃይማኖት አይደለም እየተዋጉ ያሉት። ምናልባት ምክንያት አድርገው ሊያቀርቡልህ ይችላሉ። በተለይ የአይሁድ ፖለቲከኞች እንዲህ እንዲህ ብሎ ሊያቀርቡልህ ይችላሉ፣ ለትርክት ስለሚመቻቸው ነው። ግን ይሄ ድጋፉን ለማምጣት ስለሚመቻቸው ለዛ ለዛ ነው ፍላጎትን አውቀው የሚጠቀሙት እንጂ ከቀጠናዊ ተጽዕኖና ከጂኦፖለ ፖለቲካል ዝንባሊ አንጻር ከዚህ የተለየ ምንም አይነት ምክንያት የለውም። ይህንን በተለይ ሎያል ኦዲየንስ የሚባሉ አሉ አይደል? የእኛ ተከታታዮቻችን ሎያል ኦዲየንሶቻችን፣ እኛን በደንብ የሚያውቁን ከመጀመሪያው ጀምሮ ስንሳሳትም ተሳስታችኋል እያሉ ሀሳቦችን ሲሰጡን፣ የነበሩ ሲመክሩን የነበሩ ምናምን ሎያል የምንላቸው ኦዲየንሶች አሉ። አንድ ፕሮግራም አይተው ጄጅ ሊያረጉን የማይሞክሩ ሰዎች አሉ። እና እነዛን ክሊራውት አድርገን በተለይ በቃ አጽንኦት መስጠትና ማስገንዘብ የምንፈልገው ቢሆን ኖሮ እንነግራቸው ነበር። ምንም ይቀር የለም። አሁን ባለፈው ኢራን ስትመታ ብዙ ጊዜ ለኢራን ትደግፋላችሁ ምናምን ያለ ኢራን ስትመታ ግን፣ እንዲያውም የእስራኤል ደጋፊ የሚል ኮመንት ነው በጣም የሚበዛው። ለእስራኤል እንዲሆናችሁ የሚል ሰው ነው በጣም የሚበዛው። እውነተኛ ጋዜጠኛ ሆነን ነው የምንሰራው እና ሃይማኖታዊ መነጽር ቢኖረውም ይሄ ጉዳይ እውነተኛ ጋዜጠኞች ስለሆንን እንነግራቸው ነበር። እዛው ሃይማኖትን አንስተን ማናቀው ምንም ከዚህ ከጉዳዮቹ ጋር ግንኙነት ስለሌለ ከጋዛም ጋር ግንኙነት የለውም። ከኢራን ምንም ከኢራን ጋር ግንኙነት የለውም።